መገናኛ ብዙኃንን ለበጎ ዓላማ መጠቀም ሲቻል ሀገርን በሁለንተናዊ መልኩ እድገት እንዲያስመዘግብ በማድረግ ረገድ ጉልህ ድርሻ አለው። በዚያው ልክም ለበጎ ዓላማ ጥቅም ላይ ካልዋለ ሀገርን ለጥፋት የሚጋብዝ መሆኑን የዘርፉ ባለሙያዎች ይገልጻሉ። የዋሳ ዩኒቨርሲቲ ከግሎባል ፒስ ባንክ ጋር በመተባበር የማኅበራዊ ሚዲያ አጠቃቀም ስርዓትን ማዘመንና የጥላቻ ንግግርን መቅረፍ በሚቻልበት ሁኔታ ላይ የፓናል ውይይት ከባለሻ አካላት ጋር በዋሳ ከተማ አካሂደዋል። በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የዋሳ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮ ተዋየለ ሚዲያን ለበጎ ዓላማ መጠቀም እንዲቻል ውይይት መደረጉ ተገቢ ነው ብለዋል። የሶሻል ሚዲያን ለበጎ ዓላማ መጠቀምና አሉታዊ ተጽዕኖዎችን ለመቀነስ እንደ ማህበረሰብ ህብረተሰቡ ጋር መወያየት፣ ከዩኒቨርሲቲ ኮሚኒቲ ጋር መወያየት አንዱ የስራው ችግሩን የመቅረፍ በጎ ጅማሮ ነው ብለን እናስባለን። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ በበኩላቸው መረጃ የምናገኝባቸው ምንጮች በርካታ በመሆናቸው የአጠቃቀም ስርዓታችንን ማዘመን ተገቢ ነው ብለዋል። አጠቃቀማችን፣ አያያዛችን፣ ለመረጃ ያለን ፍጆታ ከዚህ ከመረጃው እድገት ፍጥነት ጋር እየሄደ ነው ብሎ ለማለት በጣም አስቸጋሪ ነው የሚሆነው ምክንያቱም በዚህ በዲጂታል ሚዲያ የሚሄዱ የሚንቀሳቀሱ ነገሮች በሙሉ ገንቢዎች አይደሉም። በሙሉ ትክክል ናቸው አይደሉም። ትክክል ያልሆኑ አፍራሽ የሆኑ ጥላቻን የሚያራምዱ ነገሮች ሁሉ የሚራምዱበት ሁኔታ ነው ያለው። ይሄንን ፊልተር አድርጎ አግባብ ያሉትን ብቻ ለመጠቀም ያለንበት ቁመና በቂ ነው ለማለት በጣም አስቸጋሪ ነው። ውስብስብ አስቸጋሪ የሆኑ ሁኔታዎች እንዳሉ በደንብ ያሳያል ማለት ነው። የማህበራዊ ሚዲያን ለመቆጣጠር የተለያዩ ዘዴዎችን መጠቀም ያስፈልጋል ያሉት ደግሞ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ለንጮ ናቸው። በዋናነት ማህበራዊ ሚዲያ ብቻውን ስለማይሰራ ለማህበራዊ ሚዲያ ይዘቶችን የሚመግቡ መንስኤዎች የምንላቸው ምንድን ናቸው ብለን ለይተን ልንሰራባቸው ይገባል። ወደ ሬጉሌሽን መምጣት ያስፈልጋል። ሁለተኛ ላይ ማነሳው ቁጥጥር ያስፈልጋል። ህግ የወጣበት ምክንያት እናውቃለን። መቶ በመቶ ሁሉም ኃላፊነት ኖሮት ተግባራዊ ስለማያደርግ ህግን ስለማያከብር ህግ የሚጥሱትን የጥላቻ ንግግርን የሚያሰራጩት ሆን ብሎ ሀገሪቷ ሰላም እንዳትሆን ለሌላ ጠላት ተገዢ ሆኖ ለውጭ ጠላትም ተገዢ ሆኖ አላስፈላጊ የሆኑ ይዘቶችን የሚያሰራጩትን እነሱን ደግሞ በወጣው ህግ ምክንያቱም የጥላቻ ንግግርን የሚያሰራጩትን ሬጉሌት የምናደርጉበት ፕሮክላሜሽን አለ ወይ ደግሞ አዋጅ አለ። አዋጁን ተከትሎ የወጣ ደንብ አለ። ደንቡን ተግባራዊ መመሪያዎች አሉ። እነዚህን የሚመለከታቸው አካላት ስላሉ እሱ ሬጉሌት ማድረግ አስፈላጊ ነው። አሁንም ስራው የተሰራ ነው። ሶስተኛ ላይ የማነሳው እኔ መፍትሄ የሚሆነው አንድ ነገር ነው። እሱም ህዝባችን የሚዲያ አጠቃቀም ብቃት ወይ ደግሞ ግንዛቤ ማሳደግ ያስፈልጋል። በፓናል ውይይቱ ላይ ተገኝተው ሀሳብ ካጋሩት መካከል በሀዋሳ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና ተመራማሪው ዶክተር መልሰው ደጀኔ እንዲሁም የግሎባል ፒስ ባንክ መስራችና ስራ አስኪያጅ አርገው አየለ ይገኙበታል። ከትምህርት ቤት ጀምሮ ከኪንደር ጋርደን ጀምረዋል። አሁን በጣም ያሳሰባቸው አሜሪካውያን ሚዲያ ሊትሬሽን ያስተምራሉ። እሱን አይኮሪት ፕሮአክቲቭ በሎው ሎው እንደምታውቁት የህግ ሰዎች ካላችሁ ዜጋ ሎው ሎም ሁል ጊዜ የሚያስቀምጠው ነገር ኮንስትሬንት ነው፣ ሳንክሽን ነው የሚያስቀምጠው። ግን ከህግ በላይ ህግ የሚያስፈልገው ለወንጀለኞች ነው ብዬ ስለማስብ ያወቀ ማህበረሰብ ደግሞ ህግ አይጥስም የሚል እምነት ስላለኝ ሚዲያ ሊትሬሲ ላይ ኢንቨስት ብናደርግ በጣም የተሻለ ነው። ከዛ ባሻገር ግን እንደ የተወሰኑ አክቲቪስቶችን ስላሰረን ወይም የተወሰኑ ሚዲያዎችን ስላቀብን መፍትሄ ዘላቂ መፍትሄ አናመጣም። ፋየር ብሪጌድ የሚባለው አፕሮች ነው። ህዳሴን ዝም ብለን አይደለም እያመመን ነው፣ ስንት ቻለንጅን አልፈን ነው። ህዳሴን ሌላ ህዳሴያችን የሰላም ህዳሴን ለመገንባትም ዝምን ብለን አይመጣም። በወታደር አይመጣም፣ በሚሊሻ አንመጣም፣ አይመጣም። ህዳሴ ተገነባው እኮ በሁሉም ሰው ነው። ሁላችንም ለሰላማችን እንደዚህ አይነት ግንባታ ማድረግ እንችላለን። በመድረኩ ላይ የተለያዩ ሀሳቦች ተነስተውም ውይይት ተደርጎባቸዋል።